ነቢይ ደምሳሽ እንደምታውቁት የአብሳላት ፍቅር እንዳለበት ይታወቃል። አብሳላትን በጣም ይወዳታል ና ትናንትና ተገናኝተው ላይብ ላይ አግብኝ እያላት ነው። እንግዲህ ተመልከቱ። በጣም አግብኝ እያለ እየጨቀጨቃት፣ እያስጨነቃት ነው። በድሮ ሕይወታችን አንቺ ወንድ ሆነሽ እኔ እየሰቁኝ እየፍቅረኛ ነበርም ነው ምናምን ባልና ሚስት ነበረን ምናምን ሲል ነበር በፊት። አሁን አገኘ እንግዲህ ሕይወት ምክንያቱም ለአንድ ፈጣሪ ብቻ ነው መንበርከት። ምንም ብወድሽ ከፈጣሪ በላይ ለሰው አይንበረከትም። እኛ ጋር አይፈቅድም። ግን ታገቢኛለሽ ወይ? እኔ ደግሞ ሃይማኖት አይፈቅድም። ሃይማኖታችን አንድ አይደለም። አንተ ሃይማኖት አይፈቅድም ለመንበርከት አይደለ? የእኔ ሃይማኖት ደግሞ ከእኔ ሃይማኖት ጋር ማይመሳሰል ሃይማኖት ሁለታችንም እናምልክ። ታሪክ እንሰራለን። ደግሞ የሚገርምሽ ደግሞ ታሪክ ነው የምንሰራው። እሺ ብቻ ነች። እስቲ መንበርከክህን አሳየን። እስቲ ከዛ ሜቢ ያስብበታለው። ጭንቅላቴ ነው ልቀይር እችላለሁ። ሆኖስ? አዎ ይንበርከክ እያለ ነዋ። ትንበረከክ በደንብ እኮ ነው መጠየቅ ያለ ለምሳሌ ሴት ልጅ ፔሬዷን ስላየች ብቻ ለጋብቻ ደርሳለች ማለት እንዳልሆነ ትረዳ ነበር ባዮሎጂ ብትማር ማለት ነው። ለምሳሌ ምን ያህል ሴት ሰውነት ነው፣ ምን ያህል ሴት ኔትዎርክ ነው አላለ። እኔ እኮ ብቻ አደለሁም። መጽሐፍ ቅዱስ ላይ ሂጂ፣ ቁርአን ላይ ሂጂ፣ ቡዲዝም ሂንዲዝም ሂጂ ከጋብቻ ከዛ በኋላ እየተፈቀደ ነው። ምክንያቱም በልጅነቷ በልጅነቷ እሱም ሆነ እሷ በልጅነታቸውን ፍቅር የሚጀምሩት ከዛ በኋላ አይኑሯቸው እንደውም እየተቀያ ይመጣል። በልጅነት ያሉት ፍቅር የእውነት ገንዘብን ገንዘብ ላይ ያላነጣጠረ ጥቅማ ጥቅም ላይ ያላነጣጠረ አስራ ቤት ላይ ወንዶችም ሆነ ሴቶች አስራ ቤት ላይ የሚዋደዱት ፍቅር የእውነት ነው። ከዛ በኋላ ግን ጥቅምን ያነጣጠረ ነው የሚሆነው። የዛ ጊዜ የሚጋቡ ሰዎች ረጅም እድሜ ይኖራሉ ደስተኛ በአብዛኛው ካየሽ እድሜያቸው ከገፋ በኋላ የሚጋቡትና በልጅነት አንድ አለ ስለዚህ በዛ ጊዜ ቢጋቡ የተሻለ ነው ደግሞ ሃይማኖቶችም ይላል ለይቻ ቁርአን ብትሄጂ መጽሐፍ ቅዱስ ብትሄጂ ለዚህ ነው ትምህርት አስፈላጊ ነው እንግዲህ ውይይታቸውን እንዳዳመጣችሁት ነው የምታገባው እየጠየቃት ነው አብሳላትን። ታሪካቸው በጣም ያስቃሉ። ነገራችን ላይ የፍቅር ሲዝም ሚቶሎጂ አተራረኩ አስተምሮ የነበራቸው ነገር በጣም በጣም አስቂኝ እኔ በጣም ምርጥ ፊልም ይወጣዋል። ከምሬ ነው። ብላችሁ ቪዲዮን ባገኘው አቅርብላችሁ ነበሩ። እንደውም የሆነ ጊዜ በደንብ አድርጎ ሲተርከው ነበረ እና የሱን ታሪክ ማለት ነው እና አሁን አግቢኝ ሚስቴ ሁኚ እያላት ነው። በድሮ ህይወታቸው እሷ እንዳገር ወንድ ሆና እሱ ደግሞ ሴት ሆኖ ነው እንግዲህ ባለ ሚስት ነበሩ። አሁን ደግሞ አብረው ለመሆን ነው እና በጣም ፍቅር ይዞኛል ምናምን ነው እያላት ነው። አሁን በፊት በድሮ ህይወታችን እንደዛ ነበርን ምናምን ብሎ ማለት ነው እና እሷ ደግሞ ተንበርክከህ ነው መጠየቅ ያለበት እኔን እንጂ አይሆንም እያለችው ነው ምናምን ነገር። ኤኒዌይስ ይኸውላችሁ፣ ምን መሰላችሁ ታሪኩ በፊት ላይ እንግዲህ እሱን ሴት በነበረ ሰዓት ሊደፍሩት መጥተው ነበር የሆኑ ወንዶች ምናምን። ከዛ እሷ ደግሞ ጉልበተኛ ወንድ ነበረች፣ መታ ምናምን ደብድባ አዳነችው ማለት ነው እና በዛ መልኩ ነው የተዋወቁት በፊት በህንድ አተራረኩ ማለት ነው እና ድብድባ ምናምን አሸንፋለት ምናምን አዳነች አዳነቻት ማለት ነው። በፊት ህንድ አገር ለበዛ ምናምን ተግባቡ ከዛ ተጋቡ ምናምን አብረው ኑሮ እና የእንጀራ ልጅ ነበራቸው ነበረቻቸው ሴት ማለት ነው እና ያቸው የእንጀራ ልጅ ማንብትን ጥሩ ነው። ሆኒማኛ ማኛ ነበረቻቸው የእንጀራ ልጃቸው እና በበፊት ህይወቱ ቀልቃላ ነበር ብሏል፣ ነቢይ ደምሳሽ የተረከው። የሆኒ ማኛ በጣም ቀልቃላ ነበር። በበፊት ህይወቱ በጣም ይንቀለቀል ነበር ምናምን ያስቸግር ነበር፣ ሴት እያለም ጭምር ማለት ነው። በዚህ በበፊት ህይወታችሁ መጥፎ እንደዚህ አይነት ባህሪ ካለባችሁ፣ አሁን ብሶባችሁ ነው የምትመጡት። በፍቅር ሲዝም አስተምሮ መሰረት ማለት ነው እና በጣም አሪፍ ፊልም ነበር ሚወጣው ይሄ እንትን ቢል ቢቀርብ በፊልም መልክ ምናም በጣም አሪፍ የሚሆን ይመስለኛል። በጣም ቀልቃላ ነበር፣ ምና ያስቸግር ነበር፣ ታስቸግር ነበር። ያው ሕፃን ያለች ምናም ከዛ አሳድጓት እድሜው ያደረሰ ማለት ነው ማ ዮኒ ማኛ እንዳገር የሂንዱይዝም ተከታይ ነበሩ ሶስቱም፣ አብሳላትም ዮኒ ማኛም እንትና ፍቅር ሲዘሙ እና አሁን ሃይማኖት ሲቀያየሩ ለዮኒ ማኛ ወደ ሂንዱይዝም ተመለስ እያለ እየመከረው ነው ነቢይ ደምሳሽ ማለት ነው ዮኒ ማኛ ወደ ድሮ ወደ ሂንዱይዝም ተመለስ፣ ወር ፍቅር ሲዝምን ተቀበል ምናምን ልጄ እያለው ማለት ነው። ልጄ የሚለው ለምንድን ነው? በፊት እናቱ ነበረ ደምሳሽ የዩኒማኛ ማኛ የጓያው እናት ነበረ፣ ሴት ሆኖ ያው እሱን ያሳደገው ማለት ነው። ሴት ሆኖ አብሳላት ደሞ አባት ሆና፣ እሱም ሴት ልጅ ነበረ የዩኒ ማኛ ማለት ነው። እና እንደዛ ነው ማለት ነው። ሊያጋቧት ዮኒማኛን ሄደው ጥያቄ ያቀርቦ፣ ከጥሩ ቤተሰብ ጋር ምናምን ጥሩ ቤተሰብ ሆኖ ምናምን ድንግል ናት። እዛን ዮኒማኛ ድንግል ናት ብለው ጥሩ ሊያጋቡ ወሰዷት ማለት ነው። ሄዱ እነሱ እዛ እንትን ጥሪ ሊያቀርቡ ያው ሄዶ ምናምን ማነጋገር አለ እና የሚበላ ነገር አለ አለ እንደ ሀገር ድንግል ሴት የምታጋቡ ከሆነ የእሷ ቤተሰቦች የሚበሉት ነገር አለ። እሱም በልተው ምናምንትን ሲሉ ዮኒ ማኛ ሄዶ ሌላ ቦታ እንትን ብሎ ድንግልናውን አጣ ማለት ነው። ዮኒ ማኛ ከዛ አጣና ያ የተባለው ነገር ውሸት ሆኖ አዋረዳቸው ማለት ነው። አዋረደቻቸው፣ እና በዚህ መልኩ የሚንቀለቀል ሰው ነበር። ድንግልናውን አቶ እነሱ በሄዱበት ድንግልናውን አታ አዋረደቻቸው፣ ዮኒ ማኛ እና በዚህ ልክ አይነት ታሪኮች ምናምን አሉት፣ እና በጣም የሰው ድርሰት ቢጽፍ ምናምን በጣም አሪፍ ይመስለኛል። ነቢይ ደምሳሽ አእምሮ የሌለ ያዝናና እንዳይነት ፈጠራዎች፣ ፈጠሪዎች ምናምና እንደዛ አዋርዳቸው ነበር ምናምን ማለት ነው። እና የነቢይ ደምሳሽ ደግሞ እናቱ ማን ብትሆን ጥሩ ነው እንዳገር ያሳደገችው እናቱ ዮናታን አክሊሉ ናት። ፓስተር ዮናታን አገለጋ ዮናታን ብዙ ቤተክርስቲያን ምናምን የሚናገረው አስቸጋሪው ሰውዬ እሱ የነቢይ ደምሳሽ እናቱ ነበረች። እና የሚተርካቸው ነገሮች በጣም ያዝናናሉ እና በቃ እንደ መዝናኛ አድርጋችሁ ቁጥራችሁ ብትሰሟቸው ምናምን ባትናደሉ በጣም ያዝ የሚያዝናሉ አይነት ሰዎች ናቸው። አሁንማ ነቢይ ደምሳሽ ኬንያ ምናምን ተመችቶታል። ያው ከአብሳላት ጋርም ላይቭ ላይ ምናምን ነው የሚያውሉት። እና እነዚህ ሰዎች በጣም አዝናኝ ናቸው። የሚሰማ ጉዳይ ጠፋመች፣ እና ይህን ሰማን ተዝናናን ማለት ነው። እና ስለተከታተላችሁ እናመሰግናለን። ላይክ ሼር፣ ሰብስክራይብ ምናምን አትርሱ። ይመቻችሁ። በሌላ ቪዲዮ እንገናኛለን። በመዝናኛ ወይም በቁም ነገር እንግዲህ ምና ይሆናል። እናመሰግናለን።